እንግዲህ ቤተሰብ ቤዛና ቡሩኬ እንግዲህ በአዲስ ነገር ብቅ ብለዋል። እንግዲህ የህይወት የጣፋጭ የህይወት የደስታ እያለ እንግዲህ ያው አንዳንዴ እውነት ለመናገር ግን ይህ ሚዲያ ባይኖር ብዬ ጠመኛለሁ። አንዳንዴ ደግሞ እንኳን ኖረ ያስብላል እና ብዙ እህት ወንድሞቻችን ልባቸው የተሰበረና ልባቸው ድቅቅ እያለ የሚሄደው በዚህ ሚዲያ ነው። እውነት ለመናገር ከሀ እስከላ ከላ እስከ ፌነስ የሆነው እንግዲህ በሄሉ ምክንያት ነው። ሁላችሁም ታውቃላችሁ። ሄሉና እሱ እንግዲህ ምን አይነት ላይፍ እንደነበራቸው ምን አይነት ደስ የሚል ህይወት የትምህርት ጊዜያቸውን በጓደኝነት ከዛ ወደ ፍቅር ህይወት ቀይረው እንግዲህ መልካም ህይወት የነበሩ ልጆች። አሁን እቺ ልጅ ስለመጣሽ ህይወት እንትን ያለው እንደዚህ ነው ምናምን እያለ እንግዲህ ፖስትቷል ማለት ነው። እንግዲህ ያው አንዳንድ ይሄ ሚዲያ ባይኖር ኑሮ የድሮ ትዝታቸውን እንግዲህ እያስታወሱ ብዙ ህይወቶቻችን አይጎዱም ነበረ። ይህ ሚዲያ እየታየ ደግሞ የብዙ እህቶቻችን እንግዲህ ህይወት እየተመሰቃቀለና ወንድሞች ያው በትዝታ እንግዲህ እየተከነከኑ ይገኛሉ። ያም ሆነ ይህ ማርክ እንግዲህ ከቤዛ ጋር ዛሬ የደስታውና የፍቅር ማጣጣሚያው ፕሮግራም አዘጋጅቷል ማለት ነው ለማንኛውም እንኳን ከሄሉ ጋር ብዙ ነገር ተዳርሰው ምናምን ነበር በፍቅር በስንት ነገር በጸብም ግን ያንዴም የመጨረሻ የነሱ ጽብ ተቋጭቶ እንግዲህ የራስ የራሳቸውን ህይወት ሁለቱም መስርተዋል ማለት ነው። እግዚአብሔር እንግዲህ ያሳካላችሁ የልባችሁን ምሸት እግዚአብሔር ይፈጽምላችሁ ነው እንግዲህ የሚባል ሌላ ምንም አይባልም። አንዳንዴ በህይወታችሁ ውስጥ ስትከፉ ያስጠላል። ስትደሰቱ ደግሞ በህይወታችሁ ውስጥ ደስ ይላልና እንግዲህ ደስታችሁ እንደገና ዙሮ ይመለስላችሁ ነው የምለው። በእውነት እኔ ሁላቸውንም አድናቂ ነኝ። የሁላቸውም እንግዲህ እንደማንኛውም ሚዲያ ተከታታይ ተከታታያችሁ ነኝ። ሆኖም ቀረም እንግዲህ ያው አንዱ ሲሄድ አንዱ ይመጣል፣ አንዱ ሲመጣ አንዱ ይቀራል ነውና እንግዲህ እግዚአብሔር ያንዳንዳችሁ ህይወታችሁ ያማረ